ክርስቶስ እኩል ራሱን የሚያየውን ሰይጣን እድሜን ሙሉ ስታገል ይኖርኩ ሰው ነኝ። እድሜን ሙሉ ማለት ነው። ግን ምን አደረገ? የቀረውን ነገር እኔ ሌባና ውሸታም ማስባል ነበር። ሃቢባ ላይ አድሮ እሱንም አድርጎታል። የእሷ ተከታዮች ላይ አድሮ እሱንም አድርጎታል። እኔ እግዚአብሔርን የእሱን ጠላት ስሟገትለት እሱ ዝም ብሏል። መቼም ሊቀዳለላችሁ፣ መቼም እንዳለ እኔ ላይ ቤታችሁ ይግባ። ሁላችሁም ቤታችሁ ይግባ። የእኔ ህመም እንዳለ ቤታችሁ ይግባ። ቤታችሁን ያምሰው፣ ህይወታችሁን እንቁቅልሽ ያርግባችሁ። የትኛው ቪዲዮ ላይ ነው ስለምን ያያችሁት? ግን የትኛው ቪዲዮ ላይ ነው ገንዘብ ስጠይቅ ያያችሁት? እራሷ እኮ ነች ያስጠራችኝ እንደ በግር በፈረስ ብለው እኮ የራሷ ጀማ እኮ ነው ያስጠሩኝ። እንዴ የቱ ጋ ነው እኔ ስለምን ያያችሁት? ቆይ እኔ ያሳለፍኩትን ችግሬን አውርቼ ከመውጣት የቱ ጋ ነው እኔ ስለምን ያያችሁት? ቆይ ልመና ከቤታችሁ አይወጣ ዘራችሁ ሙሉ መቼም እኔ ቤት ውስጥ እኔ ቤተሰብ ውስጥ የገባው ሁሉ እሷ የማይገባ መስሏታል። ነው እሷ ያለችበት ሀገር የለም። እስካሁን እኔ ያልተባልኩት ውሸታም እና ሌባ ብቻ ነው።

አራት እኮ ኃጢአት አይደለም። አጣርቶ ማውራት ኃጢአት አይደለም። እኔ አስራ አምስት ሺህ ብር የማይሞላ እቃ አሸሸው ሸሸ፣ ምን ላተርፍ? ይሄን ያህል ማህይም እኮ አይደለም እናንተ እንደምታስቡት። ቢሆንማ እኮ የሆነ ጥግ ይዤ እኮ ቁጭም፣ የሚደወለውን ስልኩ ሁሉ ጥብቅ ነበረ። እኔ በልጄ ለመለመን ወጥቼ ቢሆን አንድ ስልክ አንድ ስልክ እኔን አያጣኝም ነበረ። መቼም ይቅር አልልሽም። መቼም ይቅር አልልሽም አልልሽም የእሷን መልእክተኞች መቼም መቼም ይቀራልላችሁ? ሌባ፣ ውሸታ፣ አስመሳኝ ብላችሁ የተሳደባችሁትን ሁላ መቼ የሚቀራልላችሁ? መቼም በየቀኑ እጄ ነው እግዚአብሔር ፊት ማለቅስባችሁ። መቼም ማለት ነው።

ድራማ፣ ህይወት ሙሉ ድራማ ይሁን እሺ፣ ህይወትሽ ሙሉ ድራማ ይሁን። ትጀመር። ሰው የራሳችሁን አመል ነው የምታወሩት። ውሸታም ሰው ሁሌ ሰው ውሸታም ይመስሏል። ሌባ ሰው ሁሌ ሰው ሌባ ይመስሏል። አመንዝራ ሰው ሁሉም የሚያመነዝር ይመስሏል። የራሳችሁን አመል ሰው ላይ አምጥታችሁ ትለጥፋላችሁ። እናንተ ፈረስ ናችሁ። ሌባ ሁሌ ሌባ ነው የሚመስለው ሁሉም እንዴት የተደረጋችሁ እንደዚህ እንደዛ? አንገት እኮ የተፈጠረው ራስን ተሽከርክሮ ለማየት ነው። ጭንቅላት የተሰጠው እኮ ለማመዛዘን ነው እንጂ ዝም ብሎ የሰውን ሰምቶ እኮ ለመሮጥ አይደለም። ሶስት መቶ ምናምን ሰው አላችሁ። አንዳችሁ በእርግጠኝነት ሪከርድ ታረጋላችሁ። እንኳን ሃቢባን ማለት ነው፣ እንኳን ሃቢባን እቺ ግለሰቧን ይቅርና ከክርስቶስ እኩል ራሱን የሚያየውን ሰይጣን እድሜን ሙሉ ስታገል ይኖርኩ ሰው ነኝ፣ እድሜን ሙሉ ማለት ነው። ግን ምን አደረገ? የቀረውን ነገር እኔ ሌባና ውሸታ ማስባል ነበር። ሃቢባ ላይ አድሮ እሱንም አድርጎታል የእሷ ተከታዮች ላይ አድሮ እሱንም አድርጎታል። እኔ እግዚአብሔርን የእሱን ጠና ስሟገትነት እሱ ዝም ብሏል። መቼም እንዲቀዳለላችሁ መቼም እንዳለ እኔ ላይ ቤታችሁ ይግባ። ሁላችሁም ቤታችሁ ይግባ። የኔ ህመም እንዳለ ቤታችሁ ይግባ። ቤታችሁን ያምሰው። ሰዎቹ ምን ቆቀልሽ ያርግባችሁ! እኮ የትኛው ቪዲዮ ላይ ነው ስለምን ያያችሁት? ግን የትኛው ቪዲዮ ላይ ነው ገንዘብ ስጠይቅ ያያችሁት? እራሷ እኮ ነች ያስጠራችኝ፣ እንደ በግር በፈረስ ብለው የራሷ ጀማ እኮ ነው ያስጠርኝ ከመውጣት እየሄዱ ካሉ ስለምን ያየችሁት? ቆይ ልመና ከቤታችሁ አይወጣ፣ ዘራችሁ ሁሉ ለማኝ ይሁን። አስራ አንድ አመት ሙሉ እናንተ አሳድጋችሁ ለማይቦን፣ ይሄን ያህል እድሜ ምን አስጠበቀኝ ታዲያ? እናንተ እንዳሰባችሁት ቢሆን ምን አለፈኝ? ይሄን ሁሉ አመት ብቼን ምን አቃጠለኝ? ይሄን ሁሉ አመት እናንተ ምን ታረጉ

እንደ እሷ ነገር ተነስታ እንትን እንዳትላለች እኮ ሌላውም እናት ተነስታ እንደ እሷ ነገር ልጅ ሆና አቢዩዝ እንዳታረግ። እንዴ ከመረራት ታርግ እንዴ ካቃታ ታድርግ። ምክንያቱም እሷ ሀብት ላይ ቁጭ ብላ እንዴት ታውቋዋለች ይህን ሕይወት? ሁሌ ጠግበ እያደረች እንዴት ይገባታል ይህ ሕይወት? ሲጀመር ደግ አይደለችም። ሲጀመር ሃቢባ ደግ አይደለችም። ከራሷ ምን ሰታት አቀና ነው? እሷ እኮ ማስተላለፍ ነው ስራዋ። በቃ ስራ ነው የያዘችው፣ ስራ ነው እንጂ እኮ ደግ አይደለችም። ደግ ሰው ማራቆቱን ሄዶ እኮ ለሰው ያለብሳል። ደግ ሰው የራሱን ምሳ አሰልፎ ይሰጣል እንጂ እንደሱ አይደለም። እሷ ስራዋ ነው በቃ፣ ስራዋ ማረዳዳት፣ ስራዋ የራሷም ገቢዋ ነው ገቢዋ እኔ እናትነት ላይ እንደዛ የማለት መብት የላትም የእኔን እናትነት ጥያቄ ውስጥ የመክተት መብት የላትም። እሷ ማን ስለሆነች ነው? እሷም እሷም እንደ ማንኛውም ተራ ሰው ነች። ልክ እንደ እኔ ማለት ነው ልክ እንደ እናንተ ተራ ሰው ነች ከዛ እሷ አንተ የሷን ተከትሎ መጣና እዚህ ጋር ሌባ ውሸታ እቃ ሽሽታለች። እኔ እዚህ አስራ አምስት ሺህ ብር የማትሸጥ የተሰነጠቀ ቴሌቪዥን አሸሸው ሸሸም ምን ምን ሊመጣ እኔን ያልሞኝ ነኝ እንዴ? አልተማርኩም ስላችሁ አላገናዝብም አልኳቹ እንዴ? ከእናንተ ከተማራችሁት የበለጠ እኔ ያገናዘባለሁ።